አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ በተለይ እጅግ በጣም በርካታ ኢትዮጵያኖች በጉጉት ስትጠብቁት የነበረውን አዲሱን ረቂቅ አዋጅ አዲስ መመሪያን በተመለከተ በመላው ኢትዮጵያ ላይ ተግባራዊ እንዲደረግ ነው የህዝብ ተወካዮች ምክር ቤት በአብላጫ ድምፅ ያጸደቀው። እንግዲህ ይህ መረጃ በቀጥታም በሀገር ውስጥም ሆነ በውጭ ሀገር ለምትገኙ ኢትዮጵያኖች በሙሉ እጃችሁ ላይ ያለውን ንብረት በተመለከተ ነው። እንግዲህ ሙሉ ዝርዝሩ የሚያትተው በዝርዝር ወደ እናንተ እናደርሳለን። በተጨማሪም ከአይኤምኤፍ በኩል እጅግ አነጋጋሪ የሆነ መግለጫ መውጣቱንም ተመልክተናል። ይህንም መረጃ እንግዲህ ወደ እናንተ የምናጋራ ነው የሚሆነው። በተጨማሪም ደግሞ የጤና ባለሙያዎችን በተመለከተ እጅግ በጣም አስደንጋጭ የሆነ መረጃ ወጥቷል። እንደሚታወቀው ከቀናቶች በፊት የጤና ባለሙያዎች አድማን ከማድረጋቸው አንጻር በዚህ ሰዓት የወጣው መረጃም እጅግ አነጋጋሪና አስደንጋጭ የሆነ መረጃ ነው። እነዚህንና መሰል መረጃዎችን በዚህ ሰዓት እንግዲህ ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቀጥታ ወደ መረጃው እናመራ። እንግዲህ ክብራን ተመልካቾቼ ዛሬ ግንቦት 13 2017 እጅግ አነጋጋሪ የሆኑ መረጃዎች ወጥተዋል። ከዚህ መካከል በማዕከላዊ ኢትዮጵያ ክልል ከታሪፍ በላይ በማስከፈል ትርፍ በመጫን እንዲሁም በቡድን ተደራጅተው የትራንስፖርት እንቅስቃሴን የሚያውቅ ተግባራት በመፈጸም ወንጀል ተጠርጥረው በአስር የአውቶቡስ መናኸሪያዎች የሚሰሩ 237 ህገወጥ ደላሎች በቁጥጥር ስር መዋላቸውን የክልሉ ትራንስፖርትና የመንገድ ልማት ቢሮ አስታውቋል። በክልሉ በሚገኙ አስር መናኸሪያዎች ላይ በተደረገ የክትትልና የቁጥጥር ሥራ ከሕገ ወጥ ድለሎቹ በተጨማሪ 39 የትራፊክ ፖሊስና የመንገድ ደህንነትን የሚመለከት ብልሹ አሰራር ላይ የተሳተፉ ግለሰቦችም እርምጃ እንደተወሰደባቸው በቢሮው የመንገድ ትራፊክ ደህንነት ዳይሬክቶሪ ዳይሬክተር ዘውዴ ተፈራ ለሐዱ ተናግረዋል። ሕገወጥ ደላሎቹ በክልሉ የዋጋ ውድነት እንዲፈጠርና ያልተረጋጋ የትራንስፖርት እንቅስቃሴ እንዲኖር አድርገዋል ያሉት ዳይሬክተሩ ይህንን መሰል ሕገወጥ ድርጊት እንዳይኖር ጥብቅ ክትትል እየተደረገም እንደሚገኝ አስረድተዋል። ሌላውና እጅግ አነጋጋሪው በተለይ በትላንትናው እለት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን ይበልጥ ለማሻሻል ከትላንት ጀምሮ የተወሰኑ ለውጦችን እርምጃ ወስዷል። በዚህም የለውጡ እርምጃዎች የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው። እንዲሁም በአሁኑ ወቅት ለባንክ ስርዓት ተጨማሪ የውጭ ምንዛሬ አቅርቦትን ለመፍጠር የሚረዱ በየሁለት ሳምንቱ የሚደረጉ ጨረታዎችን የመሳሰሉ የውጭ ምንዛሬ አቅርቦትን የሚያሻሽሉ ጅማሪዎችን እያሳየ ይገኛል። ይህ ሁኔታ ታዲያ በትላንትና ዕለት እንግዲህ እጅግ በርካታ ኢትዮጵያኖች በጉጉት ሲጠብቁት የነበረው አዲሱን ረቂቅ አዋጅ በተመለከተ የውጭ ሀገር ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበትን ወይንም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ሁኔታ የሚደነግግ አዲስ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቧል። ይህ አዋጅ የውጭ ካፒታልን ለመሳብና የኢንቨስትመንት ፍሰትን ለማፋጠን ያለመ ሲሆን የውጭ ዜጎች ከሀገር ውስጥ የፋይናንስ ተቋማት ገንዘብ እንዳይበደሩ የሚከለክል ድንጋጌም ነው እንግዲህ በውስጡ ያካተተው። ረቂቅ አዋጁ እንደሚያስቀምጠው የውጭ ዜጎች ወይንም ህጋዊ ሰውነት ያላቸው ተቋማት የማይንቀሳቀስ ንብረት ባለቤት ለመሆን ወይንም ለመኖሪያ ቤት ግንባታ የሚውል መሬት ለማግኘት ቢያንስ 150 ሺህ የአሜሪካ ዶላር መመደብ ይጠበቅባቸዋል ተብሏል። ማንኛውም የውጭ ዜጋ በአንድ ጊዜ በኢትዮጵያ ሊኖረው የሚችለው የማይንቀሳቀስ ንብረት በብዛት ከአምስት መብለጥ እንደሌለበትም አዋጁ ደንግጓል። ማንኛውም የውጭ ዜጋ ከሀገር ውስጥ የፋይናንስ ተቋም ወይንም ምንጭ ገንዘብ መበደር ወይንም ካፒታል ማሰባሰብ አይችልም እንደማይችልም ደግሞ ግንቦት 12 ቀን 2017 በቀረበው አዲስ ረቂቅ አዋጅ ላይ ለመረዳት ተችሏል። ከዚህ በተጨማሪ ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን እንደማይችልና በመላው ሀገሪቱ ላይ ተግባራዊ እንዲደረግ ድንጋጌውን አስቀምጧል ማለት ነው። ከዚህ በተጨማሪም ማንኛውም የውጭ ዜጋ በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ የማይንቀሳቀስ ንብረት ባለቤት መሆን እንደማይችል ነው የሚደነግገው። በግልና በመንግስት አጋርነት ወይንም በተመሳሳይ የቤቶች ልማት ማዕቀፍ ወይንም ለትርፍ ዓላማ ተገንብተው ለሽያጭ የሚቀርቡ ቤቶችን ይህ አዋጅ እንደማያካትት ነው እንግዲህ በዝርዝር የተቀመጠው። ሌላውና እጅግ በጣም አነጋጋሪው የሆነው መረጃ የጤና ባለሙያዎችን በተመለከተ በዛሬው ዕለት ሙሉ በሙሉ የስራ ማቆም አድማ ማድረጋቸው እጅግ አስደንጋጭ የሆነ መረጃ ነው። የኢትዮጵያ ሚድዋይፎች ማህበር የሚድዋይፎች የተጋላጭነት አበል፣ የተጨማሪ ሰዓት ክፍያና የሥራ ወሰን እንዲወሰን ጥያቄ ማቅረቡን፣ የአገሪቱ የጤና ዘርፍ ማሻሻያ የጤና ባለሙያዎችን መብት ባረጋገጠ መልኩ እንዲቀረጽና ይህንን የሚከታተል የጋራ ኮሚቴ እንዲቋቋም ከጤና ሚኒስትር ዶክተር መቅደስ ደባ ጋር በተደረገው ውይይት መጠየቁን ገልጿል። ማህበሩ መንግሥት ለጤና ባለሙያዎች ጥያቄዎቹ አፋጣኝ ምላሽ እንዲሰጥና ከመብት ጥያቄዎቹ ጋር በተያያዘ በስር ላይ የሚገኙ ባለሙያዎችም እንዲፈቱ ጠይቋል። ይህ በእንዲህ እንዳለ ማስተማሪያ ሆስፒታሎችን የሚያስተዳድሩ አንዳንድ ዩኒቨርሲቲዎች የጤና ባለሙያዎችን ለመቅጠር ማስታወቂያ ማውጣት ጀምረዋልም ብለዋል። ላብነትም የጎንደር ዩኒቨርሲቲ የጤና ሳይንስ ኮሌጅ 50 ጠቅላላ ሐኪሞችና 25 ሚድዋይ ፍሬዎችን መቅጠር እንደሚፈልግ በቅጥር ማስታወቂያው ላይ መግለጹን ተመልክተናል። ሌላው ብሔራዊ ባንክ ሸቀጦችን ከውጭ ለማስገባት የሚከፈለው የቅድመ ክፍያ መጠን ወደ 50 ዶላር ከፍ እንዲል ማድረጉ በትላንትናው እለት መግለጫ ወጥቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን ለማሻሻል ያለመ አዲስ ለውጥ እርምጃዎችን ተግባራዊ ማድረግ ጀምሯል። ይህንን ተከትሎ ከተወሰኑ እርምጃዎች ውስጥ ከውጭ ለማስገባት ሊከፈል የሚችለው የቅድመ ክፍያ መጠን ከ5000 አሜሪካ ዶላር ወደ 50000 የአሜሪካ ዶላር ከፍ እንዲል ተደርጓል። በተጨማሪም ደግሞ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል መደረጉ ነው የተገለጸው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ